እናመሰግናለን። የአማራ ፋኖ በሁሉም ቀጠናዎች ያሉት ተጋድሎዎች የዘመቻ አንድነት 39ነኛ ቀኑን ይዞ ግለቱን ጠብቆ ተጠናክሮ እየቀጠለ ይገኛል። እንግዲህ በዛሬው ዕለትም 39ነኛው የዘመቻ አንድነት ውሎ ምን ይመስላል? የግንባር መረጃዎች፣ ህዝባዊ ውይይቶች፣ የአደረጃጀት መረጃዎችን እየተቀበልን ቆይታ እናደርጋለን። አብረናችሁ ቆይታ የምናደርገው የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሽ የፀሀዩ የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ ጋር ቆይታ እናደርጋለን። ከሚዲያዎች በኩል ኢትዮ 251 ሚዲያ፣ አሻራ ሚዲያ፣ ኤቢሲ ቴሌቪዥን፣ ጊዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ ሮሃ ቴሌቪዥን፣ ብላክ ላዮን ሚዲያ አብረን ቆይታ እናደርጋለን። በቆይታችን በርካታ መረጃዎችን እየተለዋወጥን አብረን ቆይታ ስናደርግ አድማጭ ተመልካቾቻችን ደግሞ የሚዲያ አማራጮቻችን ላይክና ሰብስክራይብ ሼር እያደረጋችሁ ሬቲዮት እያደረጋችሁ አብራችሁን ቆይታ እንድታደርጉ ስንል በአክብሮት ጥሪ እናቀርባለን። ቀዳሚ የምናደርገው የአማራ ፋኖ በወሎ ቤት አማራ ግንባር እየተደረጉ ያሉት እንቅስቃሴዎች እና ተጋድሎዎች ምን ይመስላሉ? የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ወደ አንተ ልምጣ። አመሰግናለሁ። ዘመቻ አንድነት አሁንም ተጠናክሮ ቀጥሏል። በወሎ ቤት አማራ ቀጠና የአማራ ፋኖ በወሎ ቤት አማራ አሁንም በአምስቱ ኮሮች ተጋድሎችን አጠናክሮ ቀጥሏል። ተጋድሎች እንግዲህ ሰሞኑን አንዳንድ ቦታዎች ላይ በርከት ያሉ ተጋድሎች ነበሩ። አውደ ውጊያዎች ነበሩ። ከዚህም ጋር ተያይዞ በሚወጡ ነጻ ቀጠናዎች የህዝብ አደረጃጀት ስራዎችም ከእግር መንገድ አብረው እየተሰሩ ቀጥለዋል ማለት ነው። ከዚህ ጋር ተያይዞ የጠላት የኃይል አሰላለፍ እንግዲህ ከመያዝያ ጀምር ያጠቃለሁ እያለ የነበረበት ሁኔታ እንዳያጠቅ አድርገን ያከሸፍንበት ሁኔታ አለ። በራሳችን እቅድ ውጊያው እንዲሄድ ያደረግንበት ሁኔታ ብዙ ውጤቶችን ያመጣንበት ሆኖ ተገኝቷል። በራሱ እቅድ የምንሄድበት ሁኔታ የለም። ከጥንት ጀምሮ እቅዱን በማክሸፍ በእኛ እቅድ እንዲሄድ አድርገነዋል። ለዚህም ያለ ፍላጎቱ የኃይል አሰላለፉን እንዲቀይር በማድረግ ከበርካታ ቀጠናዎች የያዛቸውን አንዳንድ ቀጠናዎች ጭምር በመልቀቅ ለፋኖ እያስረከበ የወጣበት ሁኔታ አለ። በከፍተኛ ሁኔታ ተቋማቶችን፣ ትምህርት ቤቶችን፣ ሕዝብን እየበደለ የከረመበት ሁኔታ እንዳለ እያረጋገጥን ነው። ከሕዝቡም ይህንን በቀጣይ በሚዲያ በኩል ተደራሽ የምናደርግ ይሆናል። አሁንም ተጋድሎዎቹ እንደጠነከሩ ናቸው። ይዞታዎቻችንን አጠናክረን ይዘን የሕዝብ ውይይት የሕዝብ አደረጃጀት ስራ፣ አጠቃላይ የፖለቲካ ማህበረሰብ የመፍጠሩን ስራም አሁንም አጠናክረን የቀጠልንበት ሁኔታ አለ። ምዕራብ ወሎ ቀጠና የሚንቀሳቀሰው አማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል አሊኮር ልጅ እያሱ ኮር፣ ምስራቅ አማራ ኮር አንድና ኮር ሁለት እንዲሁም ግዙፍ ላስታ ሳምነው ኮር አሁንም በርካታ ተጋድሎችን እያደረጉ እንደሰነበቱ ይታወቃል። ያሉ ይዞታዎቻችንን አጠናክረን እየቀጠልንበት ሁኔታ እንዳለ ግልጽ ነው። ከዚህ ጋር ተያይዞ አንዳንድ ቀጠናዎች ላይ መከላከያው እየለቀቀ ወደ ከተሞች ኃይል የማሰባሰብ ስራ እየሰራ ነው። ለዚህም በተለይ በተመረጡ የዞን ከተሞች በኢንቨስትመንት ስም በርካታ ያሰባቸው ስራዎች አሉ። አመራሮችንም እየሰበሰበ ያለበት ሁኔታ አለ። ከዚህ ጋር ተያይዞ አንዳንድ ትላልቅ የዞን ከተሞች እና የወረዳ ከተሞች ላይ ይዞታዎቹን በመልቀቅ ለሚመጡት የብልጽግና ወዳደር አመራሮች ጥበቃ ለማድረግ በከተሞች ዙሪያ ምሽግ እየሰራ ያለበት ሁኔታ አለ። ይህንንም ክትትል እያደረግን መስራት ያለብንን ስራ እየሰራን እንዳለ ይታወቃል። ከዚህ ጋር ተያይዞ ህዝቡም በሀሰት ፕሮፓጋንዳ በሚሰባሰቡ አመራሮች እና በሌሎች የሀሰት ፕሮፓጋንዳ ህዝብን በአዳራሽ ሰብስቦ የማዋሸት የማታለል አጠቃላይ አገዛዙ በውሸት አደባባይ ላይ ያለ ለመምሰል ጥረት እያደረገ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ህዝባችን ይህንን ግንዛቤ በመውሰድ የራሱን ጥንቃቄ እንዲያደርግና በአዳራሾች ጭምር ለስብሰባ በመጋበዝ የተለያዩ በህገ ወጥ መንገድ ሌሎች በተለይ ደግሞ ከዚህ ከሽምግልናና የደማድርቅ ባህላዊ አሰራሮችና ዘመናትን ተሻግረው ከመጡት አንጻር የመከለስ የመበረዝ ስራዎች በተለይ ራየማ አካባቢ እንቅስቃሴዎች አሉ። እነሱን በዝርዝር ለህዝብ ይፋ የምናደርግበት ሁኔታ ይሆናል። ይህንን ስራ እየሰሩ ያሉ ባህል የመበረዝ አሰራሩንም የማበላሸትና በአዲስ ነገር የመተካት ምናልባትም ከአማራ ባህልና ወግ ውጭ በሆነ መንገድ ለመስራትና ለመበረዝ ለመከለስ እየተሄደ ያለበት ርቀት አለ። ይህን ጫፉን ለህዝባችን ካሳወቅን ህዝባችን እንዲደርስበትና ጉዳዩን እንዲከታተል እንዲያከሽፍ መልእክታችን እናስተላልፋለን። በዝርዝር ግን አጠቃላይ ሰነዶች እጃችን ላይ ገብተዋል። ለህዝባችን ወንጀለኞችን ከግፈኞች ጋር እየተባበሩ የአማራን ባህል እሴት እያጠፉ ያሉትንም ጭምር ይፋ የምናደርግ ይሆናል። አጠቃላይ የአማራ ፋኖ በወሎ ቤተ አማራ በዘመቻ አንድነት በአውዶጊያ በተጋድሎ ብዙ በርካታ ቀጠናዎችን ይዘን አሁንም ይዞታዎቻችንን እናስከብረን ለሚመጣው ነገር ሁሉ ሁሉ ሁሉን አቀፍ ዝግጅት አድርገን ያለንበት ሁኔታ ነው ያለው። በቀጣይ የድል መረጃዎችን ይዘን እንመጣለን። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው ስዳድረስክን መረጃ እና ማብራሪያ ከልብ በቀጥታ ማልፎ ወደ ሁለተኛው የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሽ ጸሀዩ ይሆናል። በጎጃም ግንባር እየተደረጉ ያሉ ትንቅንቆችና ተጋድሎዎች ዘመቻ አንድነት ሰላሳ ዘጠነኛ ቀን ምን ይመስላል? አመሰግናለሁ ሙሉ ጌታ። እንግዲህ ዘመቻ አንድነት ሰላሳ ዘጠነኛ ቀን ዛሬም በአማራ ፋኖ በጎጃም ግንባር ከፍተኛ ገድል የተሰራበት እለት ሆኖ ተመዝግቧል። ከትናንትና ስጀምርልህ ከሰላሳ ስምንተኛ ቀን በ መዝገቡ ጮቄ ሁለተኛ ክፍለ ጦር መዝገቡ ጮቄ ብርጌድ ሰላሳ ስምንት የሚደርሱ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። እንደዚሁም በታሁለት የሚሊሻ አባላት እንደዚሁ ከአንበር ከሰባተኛ ክፍለ ጦር ማለት ነው። እንዲሁም ሀያ አምስት የሚደርስ የሚሊሻ አባል እንደዚሁ ከሉማሜ ከዚሁ ሰባተኛ ክፍለ ጦር በአጠቃላይ ስልሳ ሶስት የሚሊሻ አባላት ተቀላቅለዋል። ከዛሬ በአጠቃላይ የተመዘገበው የከዳ ከትናንትና ብቻ በሰላሳ ስምንተኛ ቀን የከዳ ሰላሳ ስምንትና ስልሳ ሶስት አንድ መቶ አስራ አንድ ሆኖ ተመዝግቧል ማለት ነው። በዛሬው ዕለት በዘመቻ አንድነት ሰላሳ ዘጠነኛ ቀን እንደዚሁ የከዳ አስራ አንድ የወራሪው መከላከያ አባል አለ። ከአንሙት ያዛቸው ብርጌድ በመክዳት የአማራ ፋኖ በጎጃም አምስተኛ ክፍለ ጦር ግረመወንዳው ክብርጌድን ተቀላቅሏል። በአጠቃላይ የስርዓቱ የሚመካበት ኃይል ያደራጀው አለኝ የሚለው ጦር ሙሉ ከነ ሙሉ ትጥቁ ዓላማ ለሌለው የብልጽግና ስርዓት አንዋጋም በሚል በከፍተኛ ሁኔታ በቪዲዮም በፎቶም እንደምታዩት ነው። በከፍተኛ ሁኔታ ወገን እየተቀላቀለ ያለበት ሁኔታ ነው ያለው። ሁለተኛው አውደ ውጊያ ነው። ወደ አውደ ውጊያ ዜና ስንሄድ በዛሬ ሁለት ሰላሳ ዘጠነኛ ቀን ዘመቻ አንድነት በጎጃም ግንባር ስድስተኛ ክፍለ ጦር ማቻከል በላይ ዘለቀ ብርጌድና በረሃኛው ጅበላ ሙተራ ብርጌድ ልዩ ኮማንዶ ኃይል በጥምር ውጊያ አድርገው ነበረ በዛሬው ዕለት። በዚህ አውደ ውጊያም ጠላት ለወራት የቁም ምሽግ መሽጎበት የነበረውን ከባድ ምሽግ በመስበር ሁለት ምሽግ በመስበር ማለት ነው እጅግ በጣም በርካታ ቁጥር ያለው የጠላት ኃይል ሲደመሰስ ቀሪው ሩጦ የመደበኛ ቤዙ ወይም ካምፕ ላይ ተደብቆ በከባድ መሳሪያ ሽፋን መትረፍ ችሏል። በአጠቃላይ በዚህ አውደ ውጊያ ሁለተኛ ቀን የያዘ ሲሆን የማቻከሉ የመላ የዘለቀ ብርጌድ ውጊያ ማለት ነው። በዚህም ከፍተኛ ተጋድሎ ተደርጎ ጠላት ሙትና ቁስለኛ የተደረገበት እና እጅግ አመርቂ ድል የተመዘገበበት ወረዳው ላይ ማቻከል ወረዳ የሚገኝ አማኑኤል ከተማ የሚገኘው የባህዴን ገረድ የሆነው ካድሬና የሚኒሻ አመራር አፍሮ እና ተሸማቁ ተሰልፎ ከስሙ ተሰብሮ ከወራሪው መከላከያ ካምፕ ላለመውጣት ለመጨረሻ ጊዜ ጓዙን ጠቅልሎ እየተቀመጠበት ሁኔታ ታይቷል። ሌላው አውደ ውጊያ በዛሬው ዕለት እንግዲህ በስምንተኛ ክፍለ ጦር ማለት ነው። በሶስት ብርጌዶች ላይ ከባድ ትንቅንቅ ተደርጓል። በዚህም በዛሬው ዕለት በተደረገ የስምንተኛ ክፍለ ጦር ውጊያ ሽፈረው ገርበው፣ ሶማ ብርጌድ እና አባ ኮስትር ብርጌዶች ናቸው ውጊያ ያደረጉት በአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርበው ብርጌድ ትናንት ከምሽቱ አምስት ሰዓት ጠላት ሰፍሮበት የሚገኘውን የድሀ ከተማ ምሽግ ድረስ በመግባት በቦምብ ጥቃት የታገዘ ጭምር ኦፕሬሽን በመስራት ጠላትን ሙትና ቁስለኛ ማድረግ ተችሏል። ሽፈራው ገርበው ብርጌድ የድሀ ከተማ ለተወሰነ ደቂቃ የተኩስ ልውውጥ አድርጎ ወደ ካምፕ አንድም የሰው ኃይል ሳያጎድል ተመልሷል። በዚህም በቦምብ በተደረገ ማጥቃት አንድ አካባቢ ተሰብስበው የነበሩ ማለት አንዳንድ ቦታ አንዳንድ ቦታ የነበሩ ሶስት በሻምበል የተደራጁ ኃይሎች ላይ ነው መብረቃዊ ጥቃት የተፈጸመው። ይህም እጅግ የተሳካ ጥቃት ተደርጎ ተመዝግቧል። ሌላው በስምንተኛ በላይ ዘለቀ ክፍለ ጦር ስር የሚገኘው ሶማ ብርጌድ በዘመቻ አንድነት ሰላሳ ዘጠነኛ ቀን ማለት ነው በእናርጅ እናወጋ ወረዳ ከሽፈሬ ወደ መጤያ ወደ ተባለ የገጠር ቀበሌ ለመንቀሳቀስ ከፍተኛ ቁጥር ያለው ኃይል ለመንቀሳቀስ አስቦ ነበረ። በዚህም ጀግኖቹ ባለታሪኮቹ የሶማ ብርጌድ አባላት ደፈጣ በመያዝ ምሽክ አድርገውታል፣ መንገድ ላይ ጠብቀው። በመሆኑም አስክሪን እያንጠባጠበ ተመልሶ ደብረ ወርቅ ከተማ ገብቷል። በዚህ ውጊያም አምስት ሚኒሻ ተሸኝቷል። ስድስት የሚደርስ የሚኒሻ አባል ሲቆስል፣ ሌላው የቆሰለው የመከላከያ ቁጥር አባል እስካሁን አልታወቅም። ሌላው ስምንተኛ ክፍለ ጦር ዚሆ አባ ኮስትር ብርጌድ በነማይ ወረዳ ሰቀላ እና ዲማ በተባሉ ሁለት ቀበሌዎች ከፍተኛ ትንቅንቅ እያደረገ ነው የሚገኘው በተለይ ከጠዋት አራት ሰዓት ገደማ የጀመረው የሰቀላ ውጊያ በጠላትን በማጥቃት የአዲስ ስልት መሰረት ሰቀላ የሚገኘውን ኃይል በደፈጣ ስልት በማጥቃት ወደ ዲማ ለመንቀሳቀስ ያለመውን የጠላት ኃይል አቅጣጫውን መቀልበስ ተችሏል። በመሆኑም ከሶስት አቅጣጫ ተንቀሳቅሶ ለመግባት ያለመውን እቅድ ማክሸፍ የተቻለበት እና ሰቀላ የሚገኘውን የጠላት ኃይል የተደመሰሰበትና አካባቢውን ለቆ የፈረጠጠበት ሁኔታ ተስተውሏል። ዲማ ለመግባት ከፍተኛ ሙከራ አድርጎ ሶስት ቀን ከተዋጋ በኋላ ሁለት ዙ ሀያ ሶስት ታንክ ብረት ለበስ ማለት ነው፣ መድፎችን ቢኤሞችን ይዞ ወደ ዲማ ከተማ ለመግባት ባለፈው ጊዜ በከባድ መሳሪያ የታገዘ ኦፕሬሽን ሰርቶ ያልተሳካለትና አስክሬንና ቁስለኛ እያንጠባጠበ ተመልሶ ቢቻና የገባው የጠላት ኃይል ከትናንትና አመሻሽ ጀምሮ እንደዚሁ ዲማ ለመግባት ሙከራ ሲያደርግ ነበረ። እስካሁን ድረስም በከፍተኛ ሁኔታ እየተጠቃ እየተመታ ያለበት ሁኔታ ነው ያለው። ነገር ግን ዲማ አልገባም፤ ዲማ መግባትም አይችልም። በአጠቃላይ የአማራ ፋኖ በጎጃም በሰላሳ ስምንትና ሰላሳ ዘጠነኛ ቀን ተያያዥ ውጊያዎች ይሄን ሲሆን የጠላትን ጠቅላላ ቁመና በተመለከተ መደበኛውና ልምድ ያለው በተለይ በህወሀትና ብልጽግና ባደረጉት ጦርነት የመደበኛ ውጊያ ተሳታፊ የነበረው የናብይ አህመድ ኃይል አሁን ዘጠና ፐርሰንት የሚሆነው አልቋል ማለት ይቻላል። በመሆኑም አሁን ከኛ ጋር ፊት ለፊት እየተዋጋ የሚገኘው ከፑል ቤት፣ ከጫት ቤት፣ ከትምህርት ቤት፣ ከገበያ ቦታ ከተለያየ አካባቢ እየታፈሰ የቤተሰብ ናፍቆቱ ያልወጣለት አላማ ያልገባው እየታፈሰ ሁለት ወር እና አንድ ወር ከእንዳ አውርድ እየተባለ የመጣ የህፃን ስብስብ የሆነ ወታደር ነው። ሌላው ከባድ መሳሪያንና ብዙ ሎድ እና ብዙ ሎጅስቲክን መሰረት በማድረግ እና መከታ በማድረግ እየተዋጋ ያለበት ሁኔታ ነው ያለው። በአጠቃላይ ይሄን ሀይል አከርካሪውን ሰብሮ ህዝባችንን ነጻ ማውጣት የሚያስችል ድርጅት አይቁመና ከፈጠርን በኋላ እንደ አማራ ለምንጠረው የክተት አዋጅ እንደ አማራ ለምንጠረው የማርከት አጠቅ እንደ አማራ ለምናውጀው የክተት መክት ዘመቻ ሁሉም አማራ ዝግጁ መሆኑን የአማራ ፋኖ በጎጃም ከፍተኛ አመራሮች በየቀጠናው ተመድበው እየተንቀሳቀሱ የተዋጊ አባላትን የክፍለ ጦርና ብርጌድ አመራሮችንና ማህበረሰቡን እያወያየን ባለንበት ሰዓት ያገኘነው ሁነኛ ግብዓት ኖ ተወስዷል። በዚህም በቀጣይ ለሚደረግ ማንኛውም ወታደራዊ ግዳጅ ጥሪ ድፍን ጎጃም በነቂት ወጥቶ እንደ ማንኛውም አማራ ይህን ሥርዓት ለመደምሰስ ዝግጁ መሆኑን የጎጃም አማራ አረጋግጦልናል። ዘመቻ አንድነት በአጠቃላይ በጥልቅ ግምገማ ከፍተኛ ቁጥር ያለው የሰራዊት አባል በመደምሰስ ከፍተኛ ቁጥር ያለው የጦር መሳሪያና ተተኳሽ በመማረክ ከፍተኛ ቁጥር ያለው የሰራዊት የጠላት ሰራዊት አባል በማስገዳት በስቦ ማስገዳት ወደ ወገን በመቀላቀል መሳሪያውን በመጠቀም በአጠቃላይ የፖለቲካ የስነ ልቦና የኃይል ብልጫ በመውሰድ ይዟቸው የነበሩ ስትራቴጂክ ቦታዎችን በማስለቀቅ በትንሽ የሰው ኃይልና በትንሽ ተተኳሽ ብዙ የጠላት ኃይል መደምሰስ የሚያስችልን ስልት በመንደፍና በማጥቃት በብዙ በብዙ ሁኔታዎች ዘመቻ አንድነት ታጅቦ ሰላሳ ዘጠነኛ ቀን ደርሷል። በሰላሳ ዘጠነኛ ቀንም ከላይ እንደገለጽኩት በርከት ያለ ገድል ተሰርቷል። በአጠቃላይ በአማራ ፋኖ በጎጃም ያለው ሁነት ይህን ይመስላል። አመሰግናለሁ። እሺ፣ ከልብና አመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸ ጸሀዩ ስለሰጠህን መረጃ ና ስለ ስለሰጠህን ማብራሪያ ከልብና አመሰግናለን። በቀጥታ የማልፈው ወደ አማራ ፋኖ አንድነት በጎንደር የህዝብ ግንኙነት ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ ይሆናል። በጎንደር ቀጠና፣ በጎንደር ግንባር እየተካሄዱ ያሉ አውደ ውጊያዎች እና ሁነቶች ምን ይመስላሉ? ሰላሳ ዘጠነኛ ቀን የዘመቻ አንድነት በጎንደር ግንባር ምን ይመስላል? እሺ አመሰግናለሁ። ሰላሳ ዘጠነኛ ቀኑን በያዘው በዘመቻ አንድነት የአማራ ፋኖ አንድነት በጎንደር ብዙ ጀብዶችን እና ድሎችን እያስመዘገበ ይገኛል። ከእነዚህም ውስጥ የአማራ ፋኖ አንድነት በጎንደር ጥቁር አንበሳ ክፍትወር ድልበር ብርጌድ ቴዎድሮስ ሻለቃ ዛሬ ሚያዚያ 18 2017 ዓ ም ከማክሰኝት ከተማ አንድ ኪሎ ሜትር ርቀት ላይ በምትገኘው ልዩ ስማ ጉድጉድ ጉዶ በምትባል ቦታ ላይ ደፈጣ በመጣል ወደ ቦታዋ ገብቶ የንጹሐንን መሳሪያ በሬውን ሽቶ ጥሬውን ቆርጥሞ የገዛውን ለመንጠቅ እንደሆነ ቀድሞ መረጃ ሰምተው ስለነበረ ደፈጣ በመጣ ዲሽካ አጥምዶ ሰላሳ አባላትን ጭኖ ሲጓዝ የነበረውን የጠላት ተሽከርካሪ ሙሉ በሙሉ አውድመውታል። በእግረኛ የመጣው የጠላት ኃይልም ተሽከርካሪውን ሽፋን ሰጥቶ ለማውጣት ባደረገው ጥረት ተሽከርካሪውን ትቶ በነበልባሉ ፋኖ እየተመታውን እና ከጥቅሙ ጭኖ ለምንም አገልግሎት የማይሰጠውን ድሽቃ እየጎተተ ከከተማው ቅርብ ስለነበረ ደፈጣዘውበት የነበረው ቦታ ይህንን ከጥቅም ውጭ የሆነውን ድሽቃውን እየጎተተ አምልጦ አልኝ። የያዙት ድሽቃም ከጥቅም ውጭ ስለሆነ ሙሉ ከተማው ላይ የመሸገው ኃይል በስሜት የከተማውን ንጹህ ሕዝብ እናንተ ናችሁ ቀድመን ስንወጣ መረጃ እየሰጣችሁን በማለት ሲደበድበው እና ሲያንገላተው ውሎ አልኝ። በውጊያውም ሰባት ክላሽ ወዲያውኑ የተነሳ ሲሆን አስር የቆሰለ እና አምስት የሞተ ተመዝግቧል። ከቀጠናው ላይ በተጨማሪ በደቡብ ጎንደር የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ውባንታ አላማ ተኮር አንድ ጉና ክፍለ ጦር እስቴ ደንሳ ብርጌድ እና አንድ አቤት ብርጌድ የተውጣጡ የፋኖ አባላት ከሀያ ሶስተኛ ክፍለ ጦር ከእስቴ ወረዳ ከአንድ ብርጌድ የተውጣጣ ኃይል ወደ ገጠር ቀበሌዎች በመውጣት ንጹሐንን ትጥቅ በማስፈታት እና በማሰካየት በመዝረፍ ስራ ለመስራት አስቦ ሲንቀሳቀስ የነበረው የጠላት ኃይል ቀድመው መረጃ ሰምቶ ስለነበረ ይህ ከሁለቱ ብርጌድ የተውጣጣ ኃይል ደፈጣ በመጣል የመጣበትን ዞት የመጣውን እኩይ ተግባር እና ተልእኮ አክሽፈውበታልኝ። ሲመለስም በስሜት ሁልጊዜም ንጹሐንን ማሰቃየት ተሽንፈቱን ንጹሐንን በማሰቃየት እና ንጹሐንን በማንገላታት የሚወጣው ገዳይ ቡድን በቁጥር ያልታወቁ በጣም መጠነ ሰፊ የሆነ ከአንድ መኪና በላይ የሆነ ንጹሐንን እየሰበሰበ ወደ ማጎሪያ ቦታው ይዞ ተመልሷል። በተጨማሪም በደቡብ ጎንደር ደብረታቦር ከተማ በዞኑ የጸጥታ መረጃ በሆነው በአቶ መላኩ ደጀን የጥቆም አማካይነት አራት ንጹሐን ዛሬ ከቀኑ ሰባት ሰዓት አካባቢ በገዳዩ የአብይ ተላላኪ እንዲያዙ አድርጓልኝ። ከተያዙትም ውስጥም አንደኛ ብሩ አበበ የፋርጣ ወረዳ ቡሮ ቀበሌ ነዋሪ፣ ሁለተኛ ምትኩ ትጋቡ ደብረታቦር ፀጉር ቤት ያለው ትውልዱ ፋርጣ የብሮ ቀበሌ ነዋሪ፣ ሶስተኛ አብራረው ብሸው ደብረታቦር ከተማ ወይብላ ቀበሌ የፈርጥ ትምህርት ቤት መምህር፣ አራተኛ ታከለ የሚባል የፋርጣ ወረዳ የብሮ ቀበሌ የግብርና ሰራተኛ ወይም ሙያተኛ ይገኙበታል። ከነዚህ ውስጥም ብሩክ አበበ ወዲያውኑ በአሰቃቂ ሁኔታ የተረሸነ ሲሆን ቀሪዎቹ እስካሁኑ ደቂቃ ድረስ እየተንገላቱ እና ከፍተኛ ድብደባ እየደረሰባቸው ይገኛል። ይህ የሆነበት ያለው ምክንያት ለፋኖ መረጃ ትሰጣላችሁ በማለት እና እያስገደላችሁን ነው በሚል ተልካሻ ምክንያት እንደሆነ ታውቋልኝ። አመሰግናለሁ። የአማራ ፋኖ አንድነት በጎንደር ይዛችሁ እናርዛችሁ ብዬ ነው። ሌላው ምንድነው? ደቡብ ጎንደር ላይ አጋጥሞን ያለ የብልጽግና ተወካይ ብልጽግና ወክሏቸው ራሳቸውን የአማራ ፋኖ ህዝባዊ ድርጅት ብለው የሚጠሩ የእስክንድር ምንሾች ቀጠናው ላይ በሥርዓቱን ይህን የቆሸሸ ሥርዓት ገርሶ ለመጣል እየታገሉ ያሉትን እንቁ የሆኑ የአማራ ታጋዮችን ከብልጽግና ጎኑ ነው ከብልጽግና ተተኳሽ እየተቀበሉ ከብልጽግና ማንኛውንም የሎጂስቲክ ድጋፍ እያገኙ ይህንን እንቁና ለአማራ ትግል ወደፊት አንድ እርምጃ ያራምዳል ተብሎ እየታሰበ እና እያራመደ ያለውን ታጋይ ለማንኮላሸት አስበው እየተንቀሳቀሰው ያሉ የአፋሃድ ብሎም የእስክንድር ነጋ ምንሾች አሉ። ምንድነው? እራሱን የአማራ ፋኖ ህዝባዊ ድርጅት ብሎ የሰየመው የብልጽግና ተወካይ የእስክንድር ነጋ ምንሻ የአማራ ፋኖን ወደ አራት ኪሎ እየገሰገሰ ያለውን ትግሉን ለመቀልበስ እና ለማገድ እያደረጉት ያለው እውነታ የዓለም ህዝብ የሚያውቀው እውነታ ነው። ጅራፍ ራሱ በርፎ ራሱ ይጮሃል እንዲሉ የአማራ ፋኖ ህዝባዊ ድርጅት የበላይ አመራሮች እና ውሾች የናጡት ነካሽ ከሆነው የብልጽግና ምኒሻ አድማ ብተና ፖሊስና ስሙን የሀገር መከላከያ ሰራዊት ብሎ የሚጠራውና ግብሩ የቀበሌ ደንብ አስከባሪ ከሆነው ምኒሻ እኩል ከሆኑት ጋር ስለ አማራ ትግል ግስጋሴ ሲመክሩ ሲዘክሩ፣ ሲወያዩና ሲደራደሩ እየታየና እየታወቀ ከስህተታቸው እንዲማሩና እንዲመለሱ የአማራ ፋኖ አንድነት በጎንደር ሜጀር ጀነራል ባንታባት አንደኛ ኮር ሲመክራቸው እና ሲያወያያቸው ቢቆይም ውይይቱንና አንድነት መስበክን እንደ ፍርሀት በመቁጠር ገብርዬ ክፍለ ጦር በስቴ ጸዳሉ ደሴ በፋርጣና እነ ቆራጡ እና እያሱ የሚመሩት ኃይል በስማዳ በኩል ከበባ መጀመራቸው ይታወቃል። አንደኛ ኮርም ራሱን መከላከል ግዴታ ስለሆነበት ሁሉንም ሰራዊት በያዘው ቀጠና መከላከል እንዲያደርግ አዟል። ነገሩ እንዲህ ነው። ወደ አንደኛ ኮር ቀጠና ገብተው ማጥቃትና ንጹሀንን የንጹህ የአማራ ታገዮችን እርምጃ ሲወስዱ ከራሳቸው መግለጫ እንደመሰከሩት ንጹህ ታገዩን አርበኛ ከፌን ከኋላ ሆነው በነ ጌታ አስራድና ማስረሻ ሰጥ የትእዛዝ አማካኝነት እንዲመታ አድርገውታል። ምክንያቱም እኒህ ሰዎች በሴራ ፖለቲካ የብልጽግና የጀርባ አጥንት የሆኑና እና የፋኖን ትግል ግስጋሴ ለማጨለም የብልጽግና ደመወዝ ተከፋዮች ናቸው። አሁንም ጅራፍ ራሱ ገርፎ ራሱ ይጮሃል እንዲሉ ዓላማቸው ከፌን መብላት ስለነበረ ዓላማቸውን ካሳኩ በኋላ በየሚዲያው ሲዛዙና ሲጮሁ ይውላሉ። ነገር ግን እውነታውን እዚህ ያውቀዋል። ዓላማቸው አሁንም ከፍተኛ የፋኖ አመራሮችን መብላትና ትግሉን ወደ ጨለማ ጉዞ መመለስ ስለሆነ አሁንም ምንሾቻቸውን እየሰበሰቡ ከአንድ ታጋይ መስማት ቀርቶ መታሰብ በሚከብድ መልኩ ደማችሁን መልሱ፣ የከፌን ደብ ያልመለስክ አንተ ማን ነህ? ምንድን ነህ? አላማሀስ እያሉ የጥፋት ስተስ ሲሰብኩና የጥፋት አዋጅ ሲያውጁ ይውላሉ። ንጹሕ መሪ ያፈራችሁ የገብርዬ ክፍለ ጦር አርበኞች ንጹህ ታጋይ የሚመራችው የአንበሳው ጋይንት ክፍለ ጦር አርበኞች ንጹህ የሆናችሁ የጀነራል ነጋተገይ ክፍለ ጦር ታጋዮች እና የአፋር ሴራ ያልገባችሁ ንጹህ ታጋዮች ለአንዴና ለመጨረሻ ጊዜ ቆም ብላችሁ አስባችሁ የአማራ የትግል አንድነትን የምናበስርበትን ትግል ተቀላቀሉ ማለት እወዳለሁ ይህ ካልሆነ ግን ተቀምጠው የሰቀሉት ቆሞ ለማውረድ ይከብዳል እንዲሉ የአማራ ፋኖ ህዝባዊ ድርጅት ተቋም እያላችሁ የምትጮሁት ሁካታ የበዛበት ድምፅ። ሳይለንት ማድረጊያው በተኑ ይጠፋቸዋል። ህልውናችን በተባበረ ክንዳች የአማራ ፋኖ አንድነት በጎንደር እርበኛ ድረስ አመሰግናሉ። እሺ ከልብ አመሰግናለን። የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ እንዲሁም ደግሞ አጠቃላይ የሁሉም ቀጠና የህዝብ ግንኙነት መምሪያ ኃላፊዎች ስለሰጣችሁን ማብራሪያና መግለጫ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ጸሐዩ፣ የአማራ ፋኖ አንድነት በጎንደር ምክትል የህዝብ ግንኙነት መምሪያ ኃላፊ ፋኖ ድረስ ሞላ፣ ከሚዲያዎች በኩል ደግሞ 5 ለታምሳን ሚዲያ፣ አሻራ ሚዲያ፣ ኤቢሲ ቴሌቪዥን በጊዮን ሚዲያ ሩሀ ቴሌቪዥን ግሎባል ፋኖ ሚዲያ እና ብላክ ላዮን ሚዲያ አብረናች ቆይታ አድርገናል። ስለነበረን ቆይታ በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። በነገው እለት በ በዘመቻ አንድነት በአረባኛ ቀን እንገናኛለን። በያላችሁበት ሁሉ ሰላሙን ሁሉ እንመኛለን። ሰላም